ፍላጎታችሁ እጣ ፈንታችሁ ነው። ፍላጎታችሁ ግን ምን እንደሆነ አታ ሌላ ላይ ፍላጎት ምንድን ነው? ሳለሪያችሁን፣ ኤክስፔክት የተደረገውን ሳለሪ፣ ሳለሪ ኤክስፔክቴሽኑ ሳታውቁ ዲፓርትመንት አትምረጡ። ቢያሳምናችሁ ብትወዱትም እንኳን ሳለሪ ኤክስፔክቴሽኑ በደምብ በምንም ነገር ጊፍትድ የማይሆን ተማሪ አለ። እንግሊዝኛ የሚከብደዋል፣ ማትስ የሚከብደዋል፣ ባዮሎጂን፣ ፊዚክስ፣ ሚኒስትሪም፣ ጂኦግራፊ እንደው ትምህርት አይሆንለት በቃ። ይህ ሰውዬ ከምንም ስለማይመደብ ይውጣ ከጨዋታው ማለት አይደለም። አንዳንድ ተማሪ ብዙ ማድረግ የሚወዳቸው ነገሮች ከመብዛታቸው የተነሳ የቱ መምረጥ የከበደውም አለ። ይሄ የኔ አይነቱ ተማሪ ምን ይለኛል ታዲያ፣ ደሞዙም ይሰራል አለኝ። አሀ ታዲያ ማስተርስ ድረስ የተማርክ ያለው ለጽድቅ ነው ወይ አልኩት። ዛን ጊዜ በጣም ጥያቄ ውስጥ ገባብኝ። ምንድን ነው እንደሆነ እንደ መጋኛ የተጣባን ነገር፣ አእምሯችን ላይ ያረፈ ነገር አለ። እንዲ ልላችሁ የምፈልገው ነገር ከፊውቸር ቪዥናችሁ ጋር የተገናኘ መሆን አለበት። አሁን እንዲያወረ ጄ ምናምን እንዲ ነካካል አለ እሱ ራሱ ራሱን ይቻለ ፓተርን ራሱን ይቻለ ትርጉም አለው የለሁም በእውነት እንኳን ወደ ክላስ ኦፍ በኢትዮ ቻናል በሰላም መጣችሁ። ፍሬሽማን ተማሪዎች ዲፓርትመንት መረጣ ላይ ከአሁኑ ጭንቀት ይኖራል ያው፣ እኔም ፍሬሽ ማን እያለው በጣም የተጨነቀኝ ነገር ነው። እንደምታውቁት በተደጋጋሚ ተናግሮ ያለው ናቹራል ሳይንስ ተማሪ ነበርኩኝ እስከ 12ተኛ ክፍል ማትሪክ ቆንጆ ውጤት መጣ። ከዛ በኋላ መሀል ላይ ወደ ሶሻል ሳይንስ የመቀየር ፍላጎቱ ነበረኝ። ምክንያቱም በተለያዩ ሪዝኖች ያው ተናግሮ ያለው ከዚህ በፊት ቪዲዮ ላይ ሶ፣ መቀየር ፈለኩኝ። ወደ ሶሻል ሳይንስ ስቀየር ኮሜርስ ነበር የደረሰኝ ኮሜርስ ገቡ። አዲስ አበባ ዩኒቨርሲቲ ኮሜርስ ገብቼ እየተማርኩ እያለ ምን መምረጥ እንዳለብኝ ስቲል አላቅም ነበር። ማርኬቲንግ ላለው፣ ማኔጅመንት ላለው፣ አካውንቲንግ ብዙ ነገር ነበር በኋላ ላይ ግን አስቤውም አላቀውን ትምህርት ነው አራት ዓመት ሙሉ ተምሬው የወጣሁት ኢኮኖሚክስ ኢኮኖሚክስን ፍሬሽማን ላይ ነው የወደድኩት ፍሬሽማን በተማርኩት በዛች በሶስት በአራት ወር ውስጥ ብቻ ወድጀው ለሶስት ለአራት ዓመት ያህል ቋሚ ዲፓርትመንት ያደርጌው ተምሬው ያለው ማለት ነው ሶ ወደዚህ እንደምገባ አላቅም ነበር ጭራሽ እኔ ኢኮኖሚክስ ልማር አልማር አላቅም እንደ እኔም ደግሞ አንድ ተማሪ አንድ ነገር ለመምረጥ ስትረግል እያደረገ ያለ ተማሪ አለና ፍሬሽማኖች እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ ከአሁኑ ሰብስክራይብ ይደረግ። እንጀምር፣ እስቲ ለእናንተ ሁነኛ የሆነው ኬሪየር ሁነኛ የሆነው ዲፓርትመንት እንዴት መምረጥ ትችላላችሁ የሚለውን አምስት ስቴፖች ነው ዛሬ የማሳያችሁ። በእውነት ይህን ባድርግ ይቀለኝ ነበረን። አንዳንዴ ሰው በጣም ከማመን የተነሳ ነገሮች ስን ታበላሻላችሁና፣ ምንድነው ችግሮቹ ሚያስ ሰው ስንጠይቅ ራሱ በምን መልኩ እንጠይቅ የሚለውን አምስት ስቴፖች ነው ዛሬ በደንብ ነው የምናወራው። ዲፓርትመንት ለመምረጥ እነዚህን ስቴፖች ሳታደጉ ወደ ዲፓርትመንት መረጣ እንዳትሄዱ። ዛሬ በዚህ ጉዳይ በክላስ ኦፍ ቤክ ዩቲዩብ ቻናል ዳሰሳ ይደረግበታል። አብራችን ቆይ። የመጀመሪያው ማን እንደሆንክ ወቅ። ማን እንደሆንክ ሚስ ላይ ምንድ ነው የምትፈልገው? ምንድነው የሚያስፈልግ? አላማ ምንድን ነው? ስታደረግ ያስደስታል? ሁሉ የሚባል ጉዳይ ነው ማወቁን። የከበደ እንዴት አድርገን ነው ስቴፕ ዋን ላይ እኔነቴን እንዴት ላቅ? ምንድን ነው ፍላጎት ታይፕ የሚ የሚለው እንዴት ልወቅ? ለሆኑ ለሆኑ ታይሞች ቤተሰብን ከአእምሮ አውጣው። ለሆኑ ለሆኑ ታይሞች የጓደኛ ኢንፍሉዌንስን ምናምን ቶ ወንድም ይህትን ኢንፍሉዌንስ ተወ፣ እና አንተ የምትፈልገው ነው ዋቅ ሰ እንዴት አድርጌ ነው ማወቅ ካልከኝ፣ ምን ምን ሳብጀክቶችን ነው ሳነባቸው ጊዜው የሚሄድ። ማንበብ የምንጠላ ተማሪዎች የሆኑ የሚከብደንን ሳብጀክት ማንበብ እንጠላለን አይደል? የሚያስጠላኝ ሳብጀክት ሲሆን፣ ጊዜው አይሄድም። ጊዜው አይሄድም ማለት ወይ ጊዜው ይሄዳል ወይ ጊዜው አይሄድም። ጊዜው አይሄድም ማለት አንዴ ስልችት ይላችኋል። በቃ አሁንም ሰዓት ነው የምታዩት፣ አሁንም ዲስትራክተር ትሆናላችሁ። ምና ከዛ አንጻርም ጊዜው አይሄድ ጊዜው ይሄዳል ደግሞ ማለት በቃ እንደምን መረዳት አለብኝ ብለ ስትታገር ስትታገር አንድ ነገር ሳይገባ አንዷን ሳትረዳት ታይሙ ይሄድ ወይ በጣም ይበርብሃል ወይ በጣም ሌት ይሆናል። ሶ እኔ ትምህርቱን እየተረዳሁት ሳይታወቀኝ ታይሙ ሊሄድብኝ የሚችለው ትምህርት ምንድን ነው የሚለው መለየት ነው። ምንም እንደዚህ አይነት ትምህርትም ላታገኝ ትችላለ። ምን የምትማረውን ትምህርት ሙሉ ለሙሉ ላትወደው እንደው ትምህርት በጣም ደስ የሚለም ተማሪም ልትሆን ትችላለ። ግን ከዚህ ከትምህርቱ አንጻር ደግሞ ከሳብጀክቶቹ ሳብጀክቶቹ ራሱ ሂንት ይሰጡናል፣ ወደምን ዲፓርትመንት ነው መግባት ያለብኝ የሚለውን ማለት እና ሳብጀክት ምናምን ካልተመቸህ ደግሞ ትምህርት ማትወድ ከሆነ ምን አይነት አክቲቪቲዎች ነው ኤግዛይት የሚያረጉኝ የሚያስደስቱኝ? ምን አይነት አክቲቪቲዎች ነው? ባስኬትቦል እወዳለሁ ማድረገው፣ እንደ ስፖርት እኮ ሊሆን ይችላል። ወይ ሰው መርዳት ነው ይሄ። የለም ኤክስትራ ካሪኩላር አክቲቪቲዎች ተብለው በየትምህርት ቤታችሁ በክለብ ደረጃ ተቋቁመው የምትወስዷቸው ነገሮች የሉም? እንደነዚህ አይነት ነገሮችም ሊሆኑ ይችላሉ። አክቲቪቲ ማድረግ የምትወደው ነገር ነው። ለምሳሌ አንድ ተማሪ ኳስ ይወዳል፣ በጣም ይችላልም። ቴብል ቴኒስ ይወዳል፣ ይችላልም። ባስኬት ይወዳል፣ ይችላልም። ሌላ የአንቲ ካንሰር ምናምን አንቲ ኤድስ ክለቦችም ይገባል፣ እዛ ላይ በጣም አክቲቭ ሊሆን ይችላል ምናምን። አንዳንድ ተማሪ ብዙ ማድረግ የሚወዳቸው ነገሮች ከመብዛታቸው የተነሳ የቱን መምረጥ የከበደውም አለ። ይሄ የእኔ አይነቱ ተማሪ ነው። እኔ ብዙ ማድረግ የምፈልጋቸው ብዙ ነገሮች ኖረው የትኛውን መምረጥ እንዳለብኝ ለብዙ ጊዜ ሲቸገር ኖሪያሉ። ይህ ነገር ጥያቄ ጠይቁት። ወይ የምትወዷቸውን ሳብጀክቶች ለዩ። ጊዜው ሲሄድ የማይታወቃችሁና የምራ አንደርስታንድ እንደምታደርጓቸውን ወይ ደግሞ የምትወዷቸው አክቲቪቲዎችን በደንብ ለዩ። የመጀመሪያው ስራ እሱ ነው። ለምሳሌ ይሄ ቢውልድ ማረግ፣ ማደስ፣ መቀየር ይሄ ቤት ራሱ እንደው ከስራዎች ሁሉ ቤት ማጽዳት የሚወድ ሰው አጋጥሟቸው ያውቃል። ንጸት ሲለስ ሲለዋል ይሁን ነገሮች አሬንጅ ሲደረጉ ኦርደር ሲይዙ ምናምን የሚወድ ተማሪ ይሄ የለም መስመር የያዘ ነገር የራሱ ስትራክቸር ያለው ነገር ምናምን የሚወድ የቤቱን ዲዛይን ኢንቴሪየር ዲዛይኑ አልጋውን ሶፋውን ቦታ ምናም መቀየር የምትወድ ምናም ሴት ና አጋጥሞቸው ያ እንደዚህ አይነት ከሆነች ዲዛይኒንግ ላይ ሞር ፍላጎት አላት ማለት። ወይ ልብስ ዲዛይን ታርክ ወይ እንደፈለገች ኢንቴሪየር ዲዛይን ታርክ አለበዚያም አርክ ብትማር አርክቴክቸር ብትማር ሰጀስት ይደረጋል። ባህሪያችሁ ለዩት። ምን ያገናኟል? ቤት ማጽዳት እና የቤት ቦታ እየቀያየሩ በዛ መደሳሰጥ ወይም ያን በማድረግ ውስጥ ደስታ ማግኘትና አርክቴክቸር ተማሪ መሆን ወይም ዲዛይኒንግ ተማሪ መሆን ምን ያገናኟል? ልትሉ ትችላላችሁ ግን በጣም የምትወዷቸው እና የምር ብትገቡባቸው ሰክሰስፉል ልትሆኑባቸው የምትችሏቸው ዲፓርትመንቶች ወይም ስራዎች ካሉ ከአንኮንሽስ ከሆነው ተግባራችሁ ወይም በደመ ነፍስ ከምታደረጉት ተግባራችሁ የሚቀዱ ናቸው። በደመ ነፍስ ምንድ ነው የምታደረገው? ሻወር እየታጠብክ ምናምን በአስገራሚ ድምፅ ታንጎራጉራለህ። በደመ ነፍስ ምንድ ነው የምታደረገው? ድርሰት ትጽፋለህ፣ ግጥም ትጽፋለህ። በደመ ነፍስ ምንድ ነው የምታደረገው? ሳታስበው የግጥም ሀሳቦች፣ የልብ ወለድ ሀሳቦች ይመጡባል። በደመ ነፍስ እየሆኑ የሆኑ ቀልዶች ይመጡባል። ከዛ ለብቻ የሳክበት ጊዜ የለም፣ ሰው እብድ እስኪልህ ምናምን ራሴ ቀለድ ከውን ቀል እነዚህ እነዚህ ነገሮች ቅልብጭ የሚሉት ይሄ አሃ ሞመንት የለም መሀል ላይ ማይንዳችሁ ላይ የሆነ እልም ብሎ የሚመጡ ነገሮች አብዛኛው ጊዜ ፋሽኖቻችን ናቸው፣ የማይሰለች ነገሮቻችን ናቸው። ሶ እዛ ነገር ላይ በደንብ ፎከስ ማድረግ ይኖርባቸዋል። ቁጥር ምናምን በጣም የምትወዱ ከሆነ ቁጥር ላይ ምናም ቁጭ ብሎ ምናም መስራት የምትወዱ ከሆነ አካውንቲንግ ያንተ መስመር ነው፣ ኢኮኖሚክስ ያንተ መስመር ነው ስታቲስቲክስ ምናምን ዳታ አናላይሲስ ምናምን ያንተ መስመሮች ናቸው። ጌሚንግ ምናም የምትወድ ከሆነ በቃ ጥናት ምናምን አይመችህም። ጌም በጣም ትወዳለህ። እንዴት ነው አኒሜሽን ቪዲዮዎች የሚሰሩት? ስለ ብሌንደር ምናምን አሰራር ኤአይ ምናምን አዳዲስ ኤአዮችን በደንብ ተከታትለህ ታያለህ። ፕሮምፕት እየሰጣቸው የሚሰጡን አውትፑት እያየህ ምናም በቃ በደንብ ትሰራባቸዋለህ። ኮንቴንት ክሬት ማድረግ ትወዳለህ ምናም። እንደዚህ እንደዚህ አይነት ሰው ከሆንክ አይቲ ነገር ስለሚመች፣ ጌሚንግ ነገር ስለምትወድ ሶፍትዌር ብትማር ሞር የተሻለ ይሆናል ወይም ኮምፒውተር ሳይንስ። ስለዚህ ፍላጎታችሁ ጣፋንታችሁ ነው። ፍላጎታችሁ ግን ምን እንደሆነ አታቁ። ፍላጎታችሁን ለማወቅ ትልቅ ነገር አትጠብቁ። ሰው ይህ ነገር አፕሪሼት እስኪያደረግላችሁን አትጠብቁ። ለምሳሌ ሪሞት ተንጋዶ ሲቀመጥ ና የሚያናዶ ሰው አይታችሁ አታቁ። በአፉ ሲገለበጥ፣ አሁን ይሄ ማውዝ ነው ማውዝ እንዲህ ተገልብጦ አይቶ ምና ይረብሸዋል። በስርዓት ቀና ያደርጓል። ጫማ ጫማ አውልቃችሁ የምትገቡባቸው ቤቶች የራሳችሁን ቤት ሊሆን ይችላል። ጫማው ነጠላ ጫማ ሊሆን ይችላል። እንዲህ ተገልብጦ አይወዱም አንዳንድ ቤተሰቦች፣ አረ ጫማ በአፉ አይገለብጥ መልሰውና ላ እና ይሄ እያንዳንዷን ነገር ኪውሪየስ ሆነው እያንዳንዷን ነገር የሚመለከቱ ሰዎች ሉ ለዲቴል የሚጨነቁ ለምሳሌ አስተውላቸውታል እች ያሻንጉሌት ይሄ አይኗ ይታያል ብዬ አስባለሁ ቀጥ ያለ ተቀጥም ትንሽ ቀረዋል ግን የሆነ ቀጥ ነገር ያለ ይሄኛው ኦልሞስት ቨርቲካል ሆና ይሄ ሆሪዞንታል ላይ ቨርቲካል ሆና ይሄን ያስተዋለ ተማሪ አለ እኔ ያስተዋልኩት ቪዲዮ ኤዲት እያደረኩ ነው በጣም እንደዚ አይነት ሰው ነኝ እያንዳንዷ ዲቴል ምናምን ታስጨንቀኛለች ምን እያልኳችሁ መሰላችሁ ቪዲዮ ኤዲት ሳደርግ ያን ያህል አልጨነቅበትም። ዋናው ሀሳቡ ይተላለፍላችሁ እንጂ የሚገራርም ነገር ኤዲት ተደረገ አልተደረገ ፖይንት ለስ ነው ለእኔ። ቅልብጭ ያለ ነገር እናንተ ጋር ጠቃሚ ነገር ይድረስ እንጂ ስለ ኤዲቲንጉ ልልፈልጌ አይደለም። ቅንጣት ነገር ያለው ስል ታየችኝች በቃ ይሁን። የተዛነፈ ነገር አይኔ ማለፍ አይችልም። ስትሳሳቱ፣ ለምሳሌ አንተ የምታየ ልጅ የእኔ ጓደኛ ብትሆን ወይ አንቺ ጓደኛ ብትሆን እያወራ ስህተታችሁ ይታወቀኛል። ምናልባት ላላርም እችላለሁ። ስህተታችሁ ወዲያው ኖትስ አደርገዋለሁ። እያወራችሁ ስትዋሹ፣ እውነት ስትናገሩ ልጆቻችሁ የሚነኩበት ፓርት ምናምን በደንብ ለይዋል። ምናልባት ተሰጥኦ ይሆናል አላውቅም። ምሳሌ አንዳንድ ሰው ሲያወራ የሆነ በቃ ቁንጥንጥ የሚል የሆነ የሆነ ነገሩን ነገር የሚያሽ እንዲህ የሚል አፍንጫው ላይ እንደዚህ ምናምናም የሚል ሰው ወይ የሆነ ነገር ፈልጓል ወይ ቃል ያነሳ ነው ወይ በጣም እየዋሻ ነው። ለዲቴል ቦታ ስለምሰጥ ዲቴል ነገሮች ያስደስቱኛል። ለምሳሌ ነው በህይወቴ የማደርጋቸው ነገሮች ዲቴል እንዲሆን ፈልጋለሁ። ስለዚህ የኔ ኔቸር ከሆነ ዲቴልድ የሆኑ ስራዎች እመርጣለሁ ማለት ነው። እንግዲህ የምሰራቸው ስራዎች በሙላ የራሴ ስራዎችም ቢሆኑ አባባ ላይ ተቀጥሬ ምናምን አይደለም የምሰራው። የራሴ ስራዎችም እንኳን ቢሆኑ ዲቴል የሆነ ነገር ላይ ለመጠንቀቅ በተቻለኝ አቅም ሞክራሉ። ስለዚህ ፍላጎታችሁን ወቁት፣ መዳረሻችሁን ከአሁኑ መለየት ትችላላችሁ። ያላችሁ ስድስት ወር ወይም ምናምን፣ በተለይ ለፍሬሽማን ተማሪዎች ማለት ነው፣ ከበቂ በላይ ነው ካሰባችሁ። ሌላኛው ሁለተኛው ስቴፕ ስትሬንግዛችሁ ነው። ጥንካሬያችሁ ምንድን ነው? ቅድም ፍላጎታችሁን ለዩን ያልኩት፣ አሁን ስትሬንግዛችሁ ነው። በምንም ነገር ጊፍትድ የማይሆን ተማሪ ያለ እንግሊዝኛ የሚከብደዋል፣ ማትስ የሚከብደዋል፣ ባዮሎጂን፣ ፊዚክስ፣ ሚኒስትሪም፣ ጂኦግራፊ እንደው ትምህርት አይሆንለት በቃ። ይህ ሰውዬ ከምንም ስለማይመደብ ይውጣ ከጨዋታው ማለት አይደለም። እንደውም እንደሱ ሰው የተለየ እድል ያለው ሰው ላይኖሩ ይችላል፣ አናውቅም። ስለዚህ በሆነ ነገር ጊፍትር ነኝ ብላችሁ ካላሰባችሁ በሆነ ሳብጀክት ጊፍትር ነኝ ብላችሁ ካላሰባችሁ እሱ በራሱ ስትሪንግዛችሁ ሊሆን ይችላል። ሳብጀክቶቹን ለእናንተ እንደማይሆኑ ማወቅ በራሱ ራሱን የቻለ ስትሪንግ ነው። ስለዚህ አሁን በሳብጀክቶቹ ላይ ስመጣ ቅድም የነገርኳችሁ በሁኔታችሁ ነው፣ በፍላጎታችሁ ነው። ለምሳሌ ከሰው ጋር ማውራት ዲቤት ምናምን የሚወድ ሰው ማሳመን ምናምን የሚወድ ሰው ሞር ንግግር ነገር ላይ ቢመጣ ኮንተንት ክሬት ቢያረግ ሰዎችን ቢረዳ ምናምን የተሻለ ይሆነ። የሆነ ፖድካስት ቢጀምር ሞር የተሻለ ይሆነ ነው ያልኩት። ቅድም ከኢንተረስታችሁ ተነስታችሁ እንዴት እንደምትለዩት ነው። አሁን ደግሞ ከስትሪንግዛችሁ። ለምሳሌ ማትስና ፊዚክስ ጎበዝ የሆነ ሰው ኢንጂነሪንግ እንዲገባ ይመከራል፣ አቪሽን ምናምን እንዲገባ ይመከራል። ባዮሎጂ ኬሚስትሪ ምናምን ላይ አሪፍ የሆነ ሞር ሜዲካል ነገር የሄልዝ ሳይንሶች ላይ ፋርማሲ፣ አንስቴዥያ፣ ሄልዝ ሳይንስ ብዙ ነገሮች አሉ። ሜዲሲን ምናም እዛ ውስጥ መግባት ይችላል። ባዮኬሚካል ኢንጂነሪንግ ምናም ላንግጅ ላይ አሪፍ ከሆነ የተለያየ ቋንቋሚያ ከሆነ ሶሻል ሳይንስ የሚገባው ከሆነ ሞር ጆርናሊዝም ላይ፣ ህግ ላይ፣ ፖለቲካል ሳይንስ ላይ፣ ሶሾሎጂ ላይ ምናም ሶሻል ወርክ በራሱ ፐብሊክ ሄልዝ ላይ ምናም ቢቆይ በደንብ መስራት ይችላል። በቢዝነስ ላይ ደግሞ አሪፍ የሆነ ላይክ ቢዝነስ ማይነት ሴቱ ቆንጆ የሆነ ማርኬቲንግ ቢገባ ማኔጅመንት ቢገባ፣ ቢዝነስ አድሚኒስትሬሽን፣ ኢንፎርሜሽን ሲስተም፣ ኢኮኖሚክስ በራሱ ቢገባ ነገሮችን ኢዝ አንደርስታንድ ማድረግ ይችላል ማለት ነው። ስትሬንግዛችሁን ከሳብጀክት አንጻር ወቁት። ሁሉንም ፍላጎት የሌለው እስካላችሁኝ ደግሞ ፍላጎት በሳብጀክት ላይ የሌለው ተማሪ ደግሞ አንድ ሊነግረው የሚችለው ነገር ብቸኛ ያለው ምንድን ነው ኢንተረስቱ ነው። ኢንተረስቱን በደንብ እያዳመጠ በፍላጎቱ መፍሰስ ይችላል። እዚህ ማትስ ላይ አሪፍ ሳትሆን ኢኮኖሚክስ መግባት፣ ማትስ ላይ አሪፍ ሳትሆን ሲቪል ኢንጂነሪንግ መግባት ምናምን ጭራሽ አዋጭ አደለም። በሰው ግፊት አትግቡ የሚባለው ለዛ። ሶስተኛው ስቴፕ ሪሰርች ስሩ። ያለው የአገሪቷ የስራ ሁኔታው ምንድነው? ሪሰርች በደንብ ስሩ። ሪሰርች ስሩ ማለት ሰው መጠየቅ ሊሆን ይችላል ለምሳሌ አካውንቲንግ መግባት ፈልገህ ወይ ስለ አካውንቲንግ የማታቀው ነገር ካለ የአካውንቲንግ ተማሪ ሊጠይቅ ትችላለ። ግን የሆነ ባያዝድነስ እንዳለ ወቁ። የሆነ ማለት አካውንቲንግ የሚማር ተማሪ ትምህርቱን የሚወደው ከሆነ አካውንቲንግ እንድትገቡ ነው ሰፖርት የሚያረጋችሁ፣ የሚጠላው ከሆነ ደግሞ እንዳትገቡ ነው የሚያረጋችሁ። ስለዚህ ወይ ግቡ ወይ አትግቡ የሚል ዲሲዥን የሚሰጣችሁ ሳይሆን ሪል ላይፉ ምንድን ነው፣ ስገባ ምን ምን ያጋጥመኛል፣ እኔ አካውንቲንግ ሲባል አይምሮዬ ይመጣልኝ ይሄ ነው፣ ግን የሚያጋጥመኝ ምንድን ነው እስኪ ንገረኝ፣ እያላችሁ ነው መጠየቅ ያለባችሁ። አሁን በሀገራችን ላይ በጣም ተከፋይ የሆነ ስራ ምንድን ነው? ምናልባት የሀገራችን ሲስተም ይለዋወጥ ለምሳሌ አሁን ባለንበት ሰዓት ሜዲካል ትምህርት ተማሪዎች ሰልፍ ወጥተው ሁሉ ያመፁበት ጊዜ ነበር አይደል? ደሞዝ ይጨምር በሚል ከሆነ ከአምስት ከአራት ዓመት በፊት ግን በጣም ቤስት የሚባለው ምናምን እዛ ግቡ ምናምን ነበር ሰጀስት የሚደረገው። ሶ ኢን ዘ ፊውቸር ከአራት ከአምስት ዓመት በኋላ ተምሬ ሲጨርስ ማርኬቱ ላያነቃንቀው የሚችለው ኤሪያ ምንድን ነው የሚለው ነው። ቆንጆ ደሞዝ ስላለው ብቻ አይደለም የሚገባው። ቀጣይ የሚወድቅ አይነት ከሆነ ምንም ያን ያህል ምን አይነቶቹ ናቸው የሚወድቁት? ምን አይነቶቹ ናቸው ዘላቂነት ያላቸው? በሌላ ጊዜ በቪዲዮ መጣላችኋለሁ። ከአሁኑ ሰብስክራይብ ማድረጋችሁን አትርሱ። በኢትዮጵያ በአሁኑ ሰዓት ሀይሊ ዲማንድ ናቸው ወይም ፍላጎት አላቸው የሚባሉ ዲፓርትመንቶች ምን ምንድን ናቸው? ለብቻው ለናቹራል፣ ለብቻው ለሶሻል ቪዲዮ ሰርች የላችኋለሁ። ወደኋላ ሄዳችሁ በደንብ ይዩት። ግን ይሄ አይቲ ነክ ነገር ላይ ቢዝነስ ነክ ነገር ላይ ምናምን ከረንት ከረንትሊ ባለው እንትን ሲቹዌሽን በደንብ የሚያዋጣ ነው። ሞር ወደ ናቹራል ከሆናችሁ አይቲ ነክ ወይም ይሄ አቪዬሽን አካባቢ፣ ወደ ሶሻል ደግሞ ስትመጡ ኤንጂኦ የሚሰሩ ስራዎች፣ ቢዝነስ ነክ ነገር ላይ ምናምን ሞር አዋጭ ናቸው። ታዲያ በጣም አክረራችሁ ሁሉ ሰርች ማድረግ ትችላላችሁ። በቃ ፕሮፌሽናል ነው የሚባሉት ተማሪዎች ወይም በዛ አሁን በመረጣችሁ ትምህርት ላይ ጎበዝ ተማሪዎች ናቸው የሚባሉትን ብትጠይቋቸው፣ ወርክ ፕሌሳቸውን ሄዳችሁ ብታዩ ለምሳሌ ወርክሾፕ ምናም ካላቸው አንዳንድ ይሄ ኢንጂነሪንግ ምናምን ስራዎች ላይ ወርክሾፕ ምናምን ይኖራሉ እና ወጥቼ የሚሰራው ምን አይነት ስራ ነው። ለምሳሌ ሜካኒካል ኢንጂነሪንግ ከሆነ መካኒካል ነገሮች ላይ የሚሰሩ ሱቆች ምናምን ይኖራሉ። እዛ ሄዳችሁ ብታያቸው ቀጣይ ሱቅ የመክፈት ምቅር ሊኖራችሁ ስለሚችል እሱን ዲፓርትመንት ከተማራችሁት ምን ሊሆን እንደሚችል በደምብ ማየት ማለት ነው። የተለያዩ ቪዲዮዎችን ማየት አንዳንዴ ራንደም የሆኑ እንደ ዶክመንተሪ የተሰሩ ቪዲዮዎች ይኖራሉ እና እነዛን ቪዲዮዎች ማየት ምን ይመስላል የሚለው ስሙን ስትሰሙ የዲፓርትመንቱ ስም እዛ ላይ የተማሩ ተማሪዎች ስለሱ የሚያወሩትን ነገር ምናምን ስትሰሙ እንድትገቡ ሊገፋፋችሁ ይችላል። ውስጡን ስታዩት ግን እንዳትገቡ ሊገፋችሁ የሚችል ጉዳይ ልታገኙ ስለምትችሉ ዶክመንታሪ ቪዲዮች ምናምን ካገኛችሁ በደንብ ይሁ። ሌላ ደግሞ ሳለሪ ኤክስፔክቴሽ ናቸውን። አንድ ሰውዬ ምን አለኝ እዚሁ ሰፈር ነው እንግዲህ ምናልባት ቪዲዮን ካየው ያውቀዋል ማን እንደሆነ። ስራ ምናምን እንዴት ነው የፈለግክ ነው ወይ ምናምን አለኝ። አይ እኔ የፈለግኩ አይደል ስራ ምናምን ተቀጠሪም ስራት አልፈልግም ምናምን አልኩት። አ ታዲያ ለምን እና ምን አሰብክ ምናምን ሲለኝ አይ የራሴ ስራዎች እኮ አሉኝ። ያው አታውቅም ወይ ከተገናኘ ረዥም ጊዜ ነው። በእርግጥ አያውቅም እንለይ እንዳለው እየሰራው እንደሆነ ምናምን አብዴቶ የለውም። በእርግጥ ለዛ ነው የጠቀኝ። ና አይ እንደዚህ እንደዚህ እንደዚህ ስራዎች እየሰራው ነው ምናም ነገር አለ። ከዛ ስቲል ሳቲስፋይድ አይደል ስቲል ተቀጥሮ መስራት ምናምን ይፈልጋል እስቲል። ከዛ እንዲ እዚህ ዚህ ቦታ እንትን ብዬ ማስተር ሴናውን እየተማርኩ ነው ምናምን አለ። አንተ ማስተር ሴን እየተማርክ ነው አለ። አራ እየተማርኩ አለ ምናምን አለ። ናትፈልግ ምናምን ሲ አለመፈልግ አለ። ቅድሚያ ማመቻቻቸው ነገሮች አለ ማስተር ሴን ስማር ለስራ ብዬ አደለም መማረው። ምክንያቱም በዲግሪም ተምሬ ተቀጥሬ ለመስራት ፍላጎቱ ስላልነበረኝ ፈጣሪ የሚያን ስላላደረገብኝ እግዚአብሔር ይመስገን፣ ወደዛ አልገባው በ እሱን ትቸዋለሁ ስን ላይፍ ሶ ማስተር ሴን ስማር ለፓሽኔ ነው። ማ ማስተር ሴን እንድማር ፓሽኔት የሚያደረጉኝ ዲፓርትመንቶች አሉ፣ እነሱን ነው ማረ። እሱን ደግሞ በልበ ሙሉነት በዝግጁነት ነው መስራት የምፈልገው፣ ምክንያቱም ለወረቀት አደለም ለራሴ ስለሆነ እንትን ማለት የምፈልገው ሶ እሱን፣ ቆይ ጊዜ ላመቻችና ማራለው ነው ምናምን ነገር አልኩት። አይ እኔ ማስተርስ እየተማርኩ እና ስራስ ምናምን ስራ የሚሆነው ቦታ እየሰራው ነው። ና ትንሽ ቆይቶ ፋዘርን ምን ይለዋል ፋዘርን ነበረ እና እናንተ መስሪያ ቤት አካባቢ ስ ስራ ፈልግ ልና ብሎ ከጎንዲ ጠይቀዋል አልኩኝ። ከዛ ስለ ደሞዝ ምናምን እያወራውት፣ ያው ደሞዝ ማስተርስን ብትማር ግፋቢል ከ20 ሺህ በላይ አትሄድም። 25 ሺህ ግፋቢል፣ እንደው ግፋቢል ከዛ በላይ እንኳን አትሄድም ምናምን ነገር እያለን እያወራ ነው መሀል፣ ምን ይለኛል ታዲያ ደሞዙ ይሰራል አለኝ። አሀ ታዲያ ማስተርስ ደርስ የተማርክ ያለው ለጽድቅ ነው ወይ አልኩት። ገንዘብ የማትሰራበት ከሆነ ከዲግሪ ማስተርስ ስትይዝ አትሊስት ቱ ታይምስ መሆን አለበት። ገቢ እንዴት ነው ይሄ ነገር ምናምን ነገር ስለው እሱ ጀስት ይማራል በተስፋ ነው የሚማሩ ዝም ብሎ። ከዛ ፋዘርን ከጎን ምን ይለዋል እናንተ መስሪያ ቤት ስራ ይኖራል እንዴ ምናምን ይለዋል። ዛን ጊዜ በጣም ጥያቄ ውስጥ ገባብኝ። ምንድን ነው እንደሆነ እንደ መጋኛ የተጣባን ነገር አእምሯችን ላይ ያረፈ ነገር አለ እንዴ ተቀጥሮ መስራት። እሺ ችግር የለውም ችግር የለውም። በዛም በጣም ኢምፕሩቭመንት ይገኛል። ደና ደና ቦታዎችም ካገኛችሁ በደንብ ይሰራል እሱ። አይደለም ይኔ ችግር ሰው እንዴት ደመወዙ ምን ይሰራል ሌለኛል። ታዲያ ምንድን ነው ሪዋርድ ከልብ ነው ያለው። ማለት ምን ያደርጋል ደሞዙ ያለው እና ሌላ የፈለጉት ምንድን ነው ሳለሪ ሳለሪያችሁን ኤክስፔክት የተደረገውን ሳለሪ ሳለሪ ኤክስፔክቴሽኑ ሳታውቁ ዲፓርትመንት አትምረጡ። ቢያሳምናችሁ ብትወዱትም እንኳን ሳለሪ ኤክስፔክቴሽኑ በደንብ ቆንጆ ይከፈላል ወይ? እንደው እንደ መጀመሪያ ምንም ኤክስፔሪያንስ እንደሌለው ተማሪ ገና ተመርቄ እንደወጣው ቆንጆ እንኳን ባይከፍሉ ቆንጆ ሊከፍሉበት የሚችሉበት ሌላ ሜንስ ይኖራል ወይምና በደንብ ዩ ሳታ ዝም ብላችሁ አትነ እነዚህን ሁሉ ነገሮች ሶስቱን ስቴፕ ከጨረሳችሁ በኋላ አራተኛ ላይ ማድረግ ያለባችሁ ጉዳይ ምንድን ነው? ዲፓርትመንታችሁ ከፊውቸር ቪዥናችሁ ጋር የተገናኘ ቢሆን አሪፍ ነው። እኔ ኢኮኖሚክስን የተማርኩት ኢኮኖሚክስ ስማር ፊውቸር የሆነ ነገር ኖረኝ አይደለም፣ ዲፓርትመንቱ ስንወደድኩት ነው። ዲፓርትመንቱንም አይደለም፣ ዲፓርትመንቱ ከገባ በኋላ ያወቅሁት፣ ግን ሳብጀክቱን ወድጄ ነው የገባሁት። ሌላችሁ የምፈልገው ነገር ከፊውቸር ቪዥናችሁ ጋር የተገናኘ ቢሆን አሁን እንዲያወረ ጄ ምናም እንዲ ነካካላል። እሱ ራሱ ራሱን ይቻለ ፓተርን ራሱን ይቻለ ትርጉማለህ የለሁም በእውነት የሆነ ካሜራ ደቅኜ እያወራው እንደሆነ እንዳታሰቡት፣ ከልቤ ነው እያወራው ያለ። በጊዜ የነበረብኝ ፔን ለመምረጥ የተቸገርኩት ችግር ሌላ ሌቭል ነው። እና ይሄ ሰውነት ጀስቸር ምናምን ሁላ እንትን ውስጥ ነው። ይሄ ቶሎ ነገራቸው በደንብ ይገባቸዋል፣ አይደል? ስትነግራቸው ምናምን እያለኝ ውስጥ። ለዛ ነው እጄ ምናምን የሚዳስሰው። ለዛ ነው። እሺ፣ ወደ ሀሳቤ ልመለስ። እና ከፊውቸር ቪዥናችሁ ጋር መገናኘት አለበት። ለምሳሌ እኔ አስቤበት ቢሆን ኢኮኖሚክስ የገባሁት ቀጣይ ፋይናንሻል ኢኮኖሚክስ ነበር መማረም አስቤበት ቢሆን ኖሮ ፋይናንሻል ኢኮኖሚክስ ላይ ከተማርኩ በኋላ ምናልባት ፎሬን ኤክስቼንጅ ምናምን ላይ እዛ አካባቢ ይሰራለሁ ምናምን የሚል ሀሳቡ ይኖረኛል ብዬ አስባለሁ። ሞር ኢንተረስትድ የሆንኩት ፋይናንሻል ኢኮኖሚክስ ላይ ስለሆነ ማለት ነው። ስለዚህ ፊቸራችሁን እዛ ላይ የምታስቡት ከሆነ ራሳችሁን እያሳደጋችሁ እያሳድጋችሁ መሄድ የምትችሉበት አይነት ጉዳይ ከሆነ የዛሬ አስራና አምስት ዓመት ምን ላይ እንደሆናችሁ እያሰባችሁ በደንብ ቀጥሉ። ለምሳሌ የሚገርም የቴክ ወይም የቴክኖሎጂ ካምፓኒ መክፈት ከፈለግ ከአሁኑ ሶፍትዌርን፣ አይሲቲህን፣ ኮምፒተር ሳይንስ ምናምን መማር የምትችል ከሆነ ፊቸር የመክፈት እድል አሪፍ ነው። ቅድም ጠቅሻዋለሁ። በመሀል መካኒካል ኢንጂነሪንግ መማር ከፈለግ የሆነ መካኒካል ነገር ላይ መካኒክስ ላይ እቃዎችን መሸጥ ምናምን የመሳሰሉ ጉዳዮች በኋላ ወደ ንግድ መግባትህ ስለማይቀር ሰፋ አድርገህ ማሰብ ነው። አንድ ቦታ ይዤ ተቀጥሬ እሰራለሁ ብቻ ሳይሆን የራሴን ነገር ይዤ እወጣለሁ የሚለውንም ሰፋ አድርገህ ልታስብበት የምትችልበት ዲፓርትመንት መመረጥ አለበት ማለት ነው። አራተኛው ስቴፕሱ ነው። አምስተኛው ቅድምም በማለበጥቀስ ሞክር ያለው ሁሉንም ጨረሳችሁ ለአራቱን ስቴፕ፣ አምስተኛው አዳምጡ እንጂ አትመኑ። አዳምጡ እንጂ አትመኑ። ሰው የሚናገረው ከኤክስፔሪንሱ ነው ብላችሁ የምታምኑ ልጆች ተጠንቀቁ። በእርግጥ ከኤክስፔሪንሱ ነው፣ ግን ጀጅመንት አለ ወይም ባያዝድነስ አለ። ይወሰዳል ወደ አንዱ። ለምሳሌ ስለ እናቴ አንድ ሰው ክፉ ነገር ቢያወራ አልሰማውም። የፈለገች ክፉ ትሆን የፈለገች ክፉ እንደሆነች እኔ እንኳን በአምን ራሱ መቼም ቢሆን አልሰማውም። ዘሎ እናቴ እንዴት ይበል እናትነት በራሱ ከስጋ ጋር መገናኘት በስጋ መዋሃድ በራሱ ባያዝድነሳሉ እንደ ለእናቴ ያደላሉ አሁ ምንም ምንስ ብትሆን አደለችም እንጂ ማለት ነው እና ምንስ ብትሆን ለእሱ አማርላት አይቀርም ሰው ከምን አንጻር ነው እየተናገርኩ ያለሁት ሰው የራሱን የራሱን ነገር ያደላበታል እሱ አካውንቲንግ ተምሮ ከሆነ አካውንቲንግ ያደላል እሱ ኢንጂነሪንግ ተምሮ ከሆነ እሱ ኢንጂነሪንግ ስለዚህ አዳምጡትና አመዛዝኑ ነው እንጂ ያን ሰው አትማ በተለይ ኢትዮጵያ ውስጥ ሁሉም ሰው ምንድን ነው መካሪ ነው መካሪ ብቻ አይደለም ኤክስፐርት ነው እንጂ ይሁት እስቲ እናቶቻችሁን ይሁ ታመምኩ ብለው ለሌላ እናቶች ምናምን ሲናገሩ ቀበርቼው እንደዚህ አድርገሽ እንትን አድርገሽ ምናምን ምናምን ነገር ሁሉ ምክር ያገኛሉ። ከዛስ ሌላ ጋር ሲነግሩ አይ ው ቀበርቼው ያብሳል ነጭ ትንቁርቱን ትጨፈጭፊና ትንሽዬ ዝንጅብል ነገር አድርገሽበት እሱ ማፍላ ሌላኛው ገስ አረ ኖ እሱ ጥቁር አዝሙድ ጥቁር አዝሙድ ሻይ ላይ ብቻ ጠብ ሁሉም የየራሱን አስተያየት አለ። የተሻለውን የምትመርጡት እናንተ ናችሁ። ይለያል። ለእናንተ የሚሻለውን በደንብ ምረጡ። ምስር ወጥ ለሁሉም ሰው እኩል አይጣፍጥም። ስለዚህ ለሚጣፈጥለት ሰው ምስሩን አብዝቶ ቢበላ ሞር ደስተኛ ይሆናል። ላልጣፈጠለት ሰው ደግሞ ሌላ ይቀይራል። ስለዚህ የሚሆናችሁን እያጠለላችሁ ስሙ። ይህን ይመስላል የዛሬ ቪዲዮ። እንደሚጠቅማችሁ ወይም እንደጠቀማችሁ አልጠራጠርም። ለብዙ ሰዎች እንዲደርሳቸው ላይክ በማድረግ ተባበሩኝ፣ በደንብ ፕሊስ። ቪፔን እያበራችሁ ደግሞ ቪዲዮን በደንብ ይዩት፣ ሰፖርት አድርጉ። አመሰግናለሁ። ለጓደኞቻችሁ ዳይሬክትሊ ሼር አርጉላቸው። ይህን የክላስሆፕክ ዩቲብ ቻናልን ሰብስክራይብ ብታደረጉ እንደነዚህ አይነት እጅግ በጣም ጠቃሚ የሚባሉ ቲፖችን ዲፓርትመንታችሁ መርጣችሁ ኢቨን መርጣችሁ እንኳን አብረን የምንዘልቅበት ብዙ ኮንቴንቶች ይኖሩኛል። ሶ ሰብስክራይብ አድርጉ። ቴንክዩ ቻው።